አባታችን አቡነ ተክለ ሃይማኖት ዲያብሎስ ሊደበድል አጋንንት ሊፈትማቸው ሲመጡት ጸሎታቸውን አቋርጠው ዝም በድንጋይ መጥቶ ሲቀጠቅጣል እስከ ይደቅ ቃጽ አጥንታቸው እስኪሰበር ደበደባቸው እስኪነጋ ድረስ ኋላ መላኩ መጥቶ አጋንንትን አባሩ። ለምንድን ነው አልጸልይም እንዲ ላ ይን ያልጸል ቢሆን አታማተም ያላማ እንዴ ለምን ካማተም ባጋንን ይሸሻሉ ከሸሹ ደግሞ አይደበደውኝ ካልደበደውኝ ክብር አላገኝ ምክንያቱም ክርስቶስ ምን ይሏል ሰውነቱን የሚወዳ ሰው ካለ ይጣላ ይሏል ምን ይበላት ነው ያለው ይጣላል አበው ስጋቸውን የሚጥሉበት ምክንያት ይፈልጋል ጌታ መድኅን ያለም ኢየሱስ ክርስቶስ ስለሚያ ዘዋን ታቤ ውእቱ ይድን አነ ውቷን አንቀጸ አባግዕ ዘበአማን እኔ እውነተኛ የበጎች በር ነኝ ዘቧን ታሃቤ ውእቱ ይድን፣ በእኔ በኩል የገባ ሰው እርሱ ይድናል። ይበጉ ወይ ወጽ ወደ እኔ ይገባል ይወጣል። ወይ ረክም ምርአይ ይበጉ ወደ ሃይማኖት ይገባል። ይወጽ ምግባር ለመስራት። ይበጉ ወደ ትምህርት፣ ይወጽ ወደ ማስተማር። ይወጽ ከሥጋ ፈቃድ ይወጣል። ወይ ይበጉ ወደ ነፍስ ፈቃድ ይገባል። ወይ ረክብ ርአይ መሰማሪያን ያገኛል አለ። ሰውነቱን ለመከራ አሳልፎ የሚሰጥበት ገራይተ መስቀልን ያገኛል አለ። መስቀል የነፍስ መሰማሪያ ነው። መከራ የነፍስ የክብር ሀገሯ ነው። ወደዚያ መሰማሪያን ያገኛል። መከራ ያጣ ሰው ነፍሱ ተቅበዝባዥ የሆነ ሰው ነው። የነፍስ መሰማሪያዋ ምንድን ምንድነው መከራ። አባቶቻችን እንዲህ አድርገው ከሁሉ ነገር አትርፈዋል። እኛንም ለማትረፍ ያውቃል።